እንሻላህ ሁለት ሺህ ሰባት መቶ ሀምሳ ሁሉም እንደዛ ነው የገዛኋቸው፣ ማለት ነው ዋጋቸው አንድ አይነቶች ናቸው። እስኪ እንደምታዋቸው፣ የስድስት ዓመቱ ነው፣ የአራት አመቱ ነው። በጣም ነው የሚያምረው ማለት ነው። የስድስት ዓመት ነው፣ በነገራችን ላይ የአስር ዓመት እንዳልኳቸው፣ የስድስት ዓመት የአራት ዓመት ላይ የገዛሁት ማለት ነው። ሰዎች ሲዋት እንሻላህ በጣም ነው የሚያምሩት።

ያምግቦት ክብደትም አላቸው። በነገራችን ላይ ብዙ ጊዜ ይጠቀሟቸዋል ማለት ነው። እዚህም ቁምጣ ገዝቻ አለሆኝ ለአባቷ ይሄን ምሎ የሚለበሳል ን ስልቁ ገዛሁኝ ሁ00 ብር ሁለት ማለት ነው ሁለት ለእናቷ አንድ ሁለቱም ለአባቷ ነው። በነገራችን ላይ አንዱ አጭር አንዱ ረጅም አድርጌ ያለሁኝ 50 50 ብር ማለት ነው። ቤተሰብ እዚህ ጫማ አለ። ለእናቷ ጫማ ሻራ ናቸው። አዲስ ነው የመጡት። በነገራችን ሻራችን ገዝቼላታለሁኝ። እንደምታውቁ መሻላ ዘጠኝ መቶ ብር ማለት ነው። ቤተሰብ እዚህ ለእናቷ ጉስታ ገዝቻለሁኝ ገዝቼ ላታለሁኝ አንድ ሺህ አራት መቶ ማለት ነው። ውድ ቤተሰቦች ሰዎች ልንጠቀመሻ አላ እዚ ላጣፎ ሸሚዞች ገዝቻለሁ። ላጣፎ እንደሚታዋቸው ሸሚዞች ሁለት ሸሚዝ ባለች መሰረት ገፍቻላ ገዝቻለሁ ማለት ነው። እንዴት ታቻ ያማምራሉ! እስኪዋቸው ይታያል ያስባል። እንሻላ ካሜራውን ቀረብ ቢደረግልኝ እንዲያወት ወይም አንዳንድ ሺህ ብር ነው። በነገራችን ላይ የገዛኋቸው አንዳንድ ሺህ ብር ናቸው ማለት ነው። እነዚህ እዚህ ጋ ስንመጣ ለልጇ በነገራችን ላይ ቢጃማው ለሌሊት የሚለበስ ለቀንም የሚለበስ ብለኝ ሐቂቃት ልፈልግ አጣሙ ማለት ነው። የለም ይሄን ነገር ቸላላለሁ፣ ቱታ ማለት ነው ማሻአላ ለማታም ይሆናል ለቀንም ለብሶት እንደዚህ ደግሞ ውጭ ለውጭ ብለብሰው ራሱ አሪፍ ናቸው ማለት ነው። የገዛሁላት አንድ ሺ አራት መቶ ብር ማለት ነው። ለምታቻ አንድ ሺ አራት መቶ ብር ገዝቻላታለሁኝ። ያው ነዛ አይደል ልብስ ያላችሁኝ ሃይጋትን ይሉ ፈልጋቸው ፈልጋቸው ብዙ ጊዜ እነሱ ለማዘዝ ለማገኘት ይሄ ነው በነገራችን ላይ በጣም ይበዛ ይወጣል ማለት ነው። እዚህ ጋር ተቆጨ አዚጋ ለእናቷ ቢዣማዎች ገብት ታደረ ማለት እንደምታውቁ እንደምታዋቸው እነዚህ የሚሰፉ ናቸው። ጣጣው ነው የገዛቸው ሁለት ባለች መሰረት ሁለት ነው የገዛላት ኢንሻአላህ ነው ይሰፋሉ። በያስባላ ምን አሁን አሰፋላታለሁ። ሁለት ነው ብር ማለት ናቸው። ሁለት እስኪ ይሏቸዋል። በዛ ደግሞ ሽቲ ሁለት ናቸው። ሰባት ሰባት መቶ ብር እንገዝችላታለን ማለት ነው። እንሻአላህ ወደዚህ ስንመጣ ያበሻ አላት ማለት ነው። ቤተሰቦች ለእናቷ እስኪ ውት ማሻአላህ ነው። ይሄን ገጽ አለው ማለት ነው። ስስ አይደለም እንደምታዩት ጥቅጥቅ ያለ ነው። በነገራችን ላይ ሶስ ምናምን ዝም ብሎ ማይሆንም አሉ። እነዚህ ግን እንደምታዩት እስኪ እንትኖችንም ዋቸው ማለት ነው። እንግዲህ ሰቦች ይሄን ገጽ ይችላልታለው። እስኪ አራት ሺህ ሦስት መቶ ብር ነው የገዛሁት ማለት ነው። አራት ሺህ ሦስት መቶ ከኋላውም ጥልፎች አሉት ማለት ነው እንደምታዩት። እንትኑ ማየት አለባቸው ጥልፉ ከኋላውም አለው አራት ሺህ ሶስት መቶ ብር ነው የገዛሁት። የሰብስ ኪውት ይኸው አራት ሺህ ሶስት መቶ ብር ነው የገዛሁላት። ክሪሙንም አስቆርጫዋለሁ። ክሪሙም መቀነቱም ማለት ነው ርዝመቱም እንድታውቁት አንድ አይነት ነው። በነገራችን ላይ ቀሚሱም፣ መቀነቱም ክሪሙም አንድ አይነት ነው፣ አቆራረጡ ማለት ነው

የኛ ልጅነት አልፎ ልጅ ትትወልዱ እስኪውልኝ። ማሻአላ ታምራለች ውድ ላይ ለልጅ ገዝቻለሁኝ ማለት ነው። አንድ ሺህ ሰባት መቶ ነው የገዛኋት በነገራችን ላይ ውድ ናቸው፣ ጫማዎች በጣም ውድ ናቸው። ግን አንድ ሺህ ሰባት መቶ እኔም ለልጅ ጫማ ገዝቻለሁኝ። ዋት ይህን ይመስላል የዛሬው ቪዲዮ ቤተሰብ። ሻለ ኢዱም ቢያልፍም ለቤተሰቦቻችሁ ማለት ምናምን ከፈለጋችሁ ሻለ ለቤተሰቦቻችሁን እዛዝኝ አሰራላችኋለሁ ወይም ምገዛላችኋለሁ ማለት ነው። እና የዛሬ ቪዲዮ ህን ይመስላል። ስለምትከታተሉ ወዳችኋለሁ፣ አክብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ